የዮናታን ክደት የተሞላው አዲሱ አስተምህሮ ያመነ የተጠመቀ ይድናል ይላሉ እነሱ። ሳያምኑ ተጠምቀው፣ ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። ወቸኩድ! እንዲሁም አዶናይ በአስቸኳይ ይቅርታ ይጠይቁም። ለኢትዮጵያውያን የሥነ ምግባርና የሞራል አሪያ ሊሆኑ የሚችሉ ሰዎች አተን ነው። በየፖድካስቱ እንደዚህ ልጅ አይነት ሰዎችን እያቀረብን ምን አይነት ትምህርት ነው ልናስተምር የሚገባ? በጣም ያሳፍራል ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቴ የሆነ ነገር፣ እውነት የሚሰሩት ነገር ሲያስጠላ እሱ ያወራል። ታሳፍራላችሁ። የማህበረ ቅዱሳን አዲሱ አስደናቂ አመጣጥ በሙከራ ትግበራው ላይ የመማሪያ መጽሐፍትና ትምህርቱን የሚሰጡ መምህራን በቂ ካለመሆናቸው ጋር በተያያዘ ተግዳሮት እንደገጠመው የገለጸው ማህበሩ የነበሩትን ክፍተቶች በማረም የተሻለ ውጤት ለማምጣት ማቀዱን አስታውቋል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች ናቸው። መረጃው በአስቸኳይ ለመላው ዓለም ይዳረስ ወደ ትንታኔያችን አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና የደረሰው እናቱ እናታችን እመቤታችን ወላዲተ ቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቅራይ ተማሳ አሪ ተምረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት ቤተሰቦቻችን? በቀጥታ ወደ መረጃዎቻችን እናምራለን። እንድናደምጥ የምወደው ሰፊ ጉዳዮች አሉ። በጣም አሳፋሪ የሆኑ መረጃዎች አሉ። ከሱ ብጀምር እንደውም ደስ ይለኛል። በቲክቶክ አዶናይ የሚባለው ግለሰብን እናስታውሰዋለን። ካናዳ ነበረ ተቸግር ያለው እንዲሆንኩኝ እንዲሆንኩኝ ብሎ በጣም እኔ እንጃ አንዳንዴ አይምሮ ራሱ ይሰራሉ የሚሉ ራሱ ራሱን የቻለ ጥያቄ እየፈጠረብኝ። ተቸግሬ ያለው ብከፍሎ የለኝም ስደት ላይ ነኝ ያለሁት ምናምን ብሎ በቲክቶክ የተለያዩ አካላት ጊፍት ሰጥተውት ምናምን አይዞ ከጎንነን ብለውት ነበር። እኔ ራሱ በቲክቶክ ደስ ብሎኝ ሰርቻለ። እሱ ገንዘብ ስላገኘ ከችግር ስለወጣ ወደ ኢትዮጵያ ከመጣ በኋላ ድራማ ነው ሲሰራ የነበረው አልተቸገርኩም አለ። ይባስ ብሎ ወቸው ኩድ የሚባለው ፖድካስት ላይ ቀርቦ ማስተርቤሽን ወይም በተለምዶ ሴጋ የተባለ የሚጠራውን ነገር ማድረግ አለብን የሚል አይነት ተሳቤ የወረደ እጅግ የዘቀጠ ነገር ይዞ መጥቷል። እሱን ወቸው ኩድ የሚባለው በጣም ተከታይ ያለው ተደማጭነት ያለው ወንድሞቻችን የሰሩት የዩቲዩብ ቻናል ላይ ያቀረቡት የውርደ ስራ ሲሰራ ነበር። እስኪ መጀመሪያ ያለውን እንካትልና እንመለሳለን። ወንዶች ተጨነቃቸው አክሰፕት ዩርሰልፍ ቢዮ መቼም በሽታይም ታህልልህ ነገር የሆነ ሰዓት ጥሩ ሰው ነበርክ ምን አጋጥሞ ነው እንዲህ የሆነ ጥቁር ዶሮ ቡራቡሬ በግራ ግርህ ጥለውብህ እሷን የረገጥክ ነው የሚመስለው እኮ አረ እንዲህ አይባልም የአፍ ወለምታ በቅቤ አይታሽም የሚባለው እኮ በምክንያት ነው አሁን እንዲህ ተናገርክ እድሜ ልክ ሊነቀል የማይችል ነገር አስብ እስኪ የአስራ ምናምን አመት ልጆች ይሄን አይተው የማያረጉት እንኳን ሊያረጉ ነው የሚነሳሱት እንጂ ሊተው አይደለም እግዚአብሔርን ነውር ነው እንዲህ አይባልም ቤተሰብ እሺ ሁላችንም ቀብረናል ያንተ ደግሞ ተስከራ ወጣህላቸው እዩ ነው፣ አደባባይ ላይ ግልጽ ነኝ ነው። ምን ሆነ ነው? አዶናይ፣ በእናትህ እውነት ከመልክህ ጋር አብሮ ጥሩ ነበረ ጭንቅላት። አሁን እሱ ብቻ ዘቀጠ። ነውር ነው እንዲህ አይባልም። አደባባይ ላይ ነገር ስትናገር፣ ባህል ሃይማኖት፣ ሆነ ሴንሲቲቭ ነገር አለ የማይነካ። አዎ አድም ይህንን ልጅ እርዱት ብዬ ቪዲዮ ባልሰራም፣ እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዱኝ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘኔ ይልቅ እንደውም ለሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ፣ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ፣ እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም እንደምታውቁት ሶሻል ሚዲያው ዩቲዩቡ ፖድካስቱ ሁሉ ነገሩ የትኛውም ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆነዋል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለእነሱ ተመልካች እንዲመጣ በሚል ለእነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ፣ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡን ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር በነገራችን ላይ እሱ በነበረበት ሀገር ሕግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን እስር ቤት እንዲገባ ይደረጋል ምን ለማለት ፈልጌ ነው ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል ሀብታም ሆናችሁበት ሊሆን ይችላል በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል ነገር ግን አንድ ቀን ዋጋ ያስከፍላቸዋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበት አላችሁና፣ በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል፣ ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ፣ እዚህ ስትኩራሩ የምር በጣም ነው የሚያሳፍረውና በጣም ነው የሚደንቀው የሚገርመውም እውነት ለመናገር ማለት አንደኛ ገንዘብ ነው ገንዘብ ጠየቀ። ተቸገርኩኝ አለ። የምታውቁት አውቁት አላችሁ። በጣም ቤቱን አሳየ። እንደውም በጣም ድሮ የነበርኩ ቤት ቤት ልመለስ ነው፣ ቤቱ በጣም ይጨንቃል፣ አራት አመት እንዲነበርኩኝ ምናምን ማለት ጀመረ። ገንዘብ ተሰጠው፣ በቃ መዝሙሩን ከፈተ። ከዛ ገንዘቡ ከመጣ በኋል ማን ነው ሲለምን መዝሙሮችን የከፈተ ኦርቶዶክሳውያንን? ማታለል ጀመረ፣ ሌሎች ኢትዮጵያንን ማታለል ጀመረ። ገንዘቡ ከገባ በኋላ ወደ ዘፈን ገባ። ትግርኛው፣ አማርኛው፣ እንግሊዝኛው ሳይቀረው መዝፈን ጀመረ። ወደ ቀድሞ ወደ ዛኛው ማንነቱ ተመለሰ። ሀገር ኢትዮጵያ ከገባ በኋላ እኔ ገንዘብ አልጠይኩም፣ እርዱኝ አላልኩም። እንዴት የእናቴን አባቴን ፊት አያለው ለምናለው? እናንተ በእናት በአባቴ ፊት እንዴት ለምን አለው? እናንተን ከምለምን የእናትና አባቴን እግር ስር ወድቄ ብለምን ይሻላል አይነት ነገር ማውራት ጀመረ። ይባስ ብሎቾ ጉድ ላይ ቀርቦ ሌላ የማይገቡ ከኢትዮጵያዊነት ባህል ከእሴታችን ከእኛነታችን ከማንነታችን የወጣ ንግግሮችን ማድረግ ጀመረ። ይህ ሰው በተለያዩ ሚዲያዎች ላይ ይቀርበ ነው ቢያንስ ሶስት ዋና ዋና ቦታዎች ላይ ቀርበዋል። አንደኛው ቾኩር ነው፣ ሁለተኛ ዮናስ ነው፣ ሶስተኛ ማናዟ ልሸቶ ፖድካስት ላይ ቀርበዋል። እነዚህ ሰዎች የራሳቸውነ ተከታይና ቪዋ ያላቸው ናቸው። አንድን ግለሰብ አቅርቦ ያ ግለሰብ ደግሞ ወያስተምር ወይ አይመክር ወይ እውነተኛውን ነገር አይገልጥ እያሳሳተ ያለን ሰው አቅርቦ፣ እነሱ ለቢዩና ዩቲበር ታውቃላችሁ፣ እናቋል ገንዘብ ይገኝልን እንጂ ምንም እናቀርባለን። አሁን የሀሳቤ ላይ ነው ያለን። ኢትዮጵያዊነት የሚለው ደረጃን የተመለከትን አይደለም። ማንነት የሚለው ነገር ያየን አይደለም። ባህል የሚባል ነገር የኢትዮጵያን ሕዝብ የሸወደ ሰው ነው። ከእሱ ጋር ቂም ኖሮኝ አይደለም። እንዲህ አይኑን በጨዋጥቦ ኩራት በኩራት ጀነን ብሎ መጥቶ አቅርቦ ማቅርቦ አይደለም። ድጋሚ የሚያስተላልፈው መልእክት ደግሞ ለትውልድ ገዳ የሆነ ሀሳብ ይዞ ሲመጣ አጨብጨብ ይቀበሉት። እግዚአብሔር ይቅር ይቅር ይበሉት። ሁላችሁም እግዚአብሔር ይማርህ በሉና ኮሜንት ላይ ጻፉ፣ ምክንያቱን ነግራቸዋል። ለኢትዮጵያውያን የሥነ ምግባርና የሞራል አሪያ ሊሆኑ የሚችሉ ሰዎች አተን ነው። በየፖድካስቱ እንደዚህ ልጅ አይነት ሰዎችን እያቀረብን ምን አይነት ትምህርት ነው ልናስተምር የሚገባ እውነት ለመናገር ሃይማኖታዊ ሀሳቦችን ለመናገር አይደለም በየትኛውም የሃይማኖት በእስልምናም በክርስትናም በፕሮቴስታንቱም በሌሎች ቤተ እምነት ውስጥም ለመጪው ትውልድ አሪያ ሊሆኑ የሚችሉ ፖድካስት ላይ ቢቀርቡ የሆነ ሀሳብ ይገኝባቸዋል፣ የሆነ እውቀት ሽግግር ሊፈጥሩ ይችላሉ የሚባሉ ሰዎች ናቸው መምጣት ያለባቸው። እውነት ለመናገር ወቸው ጉድ ላይም ሌሎች ፖድካስቶች ላይም ይሄ ልጅ ያቀረባቸው፣ እባካችሁ ትውልዱ ላይ ሌላ መርዝ አትጨምሩ እባካችሁ። ልክ እየመሰላቸው ነው ብዙ ልጆች ስለዚህ ለዚህ ልጅ የኢትዮጵያ የስነ ልቦን ሀኪሞች የውስጥ ደዌ ሀኪሞች የሃይማኖት አባቶች ሁላችሁም እገዛ ልታደርጉለት ነው የሚገባው እንጂ የትውልዱ ምልክት ወይንም ሮል ሞዴል ሊሆን አይችልም ስለዚህ በኮሜንት ላይ እግዚአብሔር ይማረ በሉት የእኛ ሮል ሞዴሎች እነዚህ ናቸው መሆን ያለባቸው በጣም ይከብዳል በጣም ያዝናል ነገሮችን በቀላል መንገድ እየተመለከትናቸው ነው ግን ዋጋ ያስከፍሉናል ትኩረት ይሰጥበት ነው በአጠቃላይ ማስተርቤሽን ሴጋ የራስን ማርካት የሚባለው ነገር እንደ ጀብድ እያወራ አድርጉት እያለ ነው ምክር የሚሰጠው። ማለት በዚህ ደረጃ ነው እየተነሳ ያለው እና ያሳፍራል፣ በጣም ያሳፍራል። ወንድማችን ልደት እንዲህ ይላል፣ ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር እንደሆነ የሚሰሩት ነገር ሲያስጠላ እሱ ያወራል ታሳፍራላችሁ። እዛ ጋ ያለ ቤኪና ማን ነው ቤኪና፣ ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም፣ እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማህ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው ጉዳዩ በጣም አደገኛ ነገር ነው። የምሬ ነው ምላችሁ ኢትዮጵያ ውስጥ 85 ፐርሰንት ማለት ነው። በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራቸው። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው፣ በየቤቱ እየተሰቃየ ከመኖር ውጪ ከ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትርኢት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢያቅ ቢል ቢል ቢል ከአንድ ሳምንት የዘለለ አይቆይም። ይሄን ነገር ለማቆም በግሎ ወሲብ የሚጠቃ ሰው በማስተርቬሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች፣ ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች፣ ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። ገብ የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንቱ ስንት ጉድ ይወጣል፣ ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱ የሚያገኘው። እና ግን እርስ በእርሱ ማንም አያወራም ሁለት ጓደኛ ማጮች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቀየት ውጪ ውጭ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች፣ ከዛ ደግሞ ለባለትዳሮች፣ ከዛ ደግሞ ለሴቶች፣ ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች ይናገራሉ። ወንዶች በተለይ ያላገባችሁ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርል ፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከሀያዎቹ እስከ ሰላሳ ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከሀያዎቹ እስከ ሰላሳ ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የመጀመሪያው የግለ ወሲ ወይም ማስተርቤሽን ወይም ሴጋ የሚባለው ነገር የመጀመሪያው መነሻው ጽንሰ ሀሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያላረለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ያዝ ወይንም ደግሞ የስሜት መቀስቀስ ለያ ነገር ለማድረግ ፍላጎት ነው። ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ መመኘት፣ ለማድረግ መመኘት ወይም ደግሞ የሀሳብ ሰውነት ላይ ሲንቅ፣ ይሄ ይሄ ናቹራል የሆነ ነገር ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር። ከዛ ይሄ ሀሳብ ወዴት ይለወጣል ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት የኢንተርኔቱ ክፋት ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባ እና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት እነዛ የሚያዩን፣ ያንን የወሲብ ፊልም እያየ እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠሯል። ከዛ በኋላ ይህ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው፣ ራሱን በራሱ ማርካት። ከዚ ይህንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች፣ ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደርጉት፣ ሎክ አስደርጉት ሳይቱን የፖርኖግራፊ ሳይት። በጣም ይሄ ጉዳይ አሳሳቢ ነው። ምናልባት እግዚአብሔር ፈቃዱ ከሆነ እኛም በተከታታይ በቲክቶኩ ፕላትፎርም መረጃ እያስደገፍን ለማቅረብ እንሞክራለን። መረጃ እያስደገፍን በዚህ ጉዳይ ላይ ሰፋ ያለ ትንታኔ። ምክንያቱም አሁን በጣም የከፋ ይመጣል። በነገራችን ላይ የዚህ የፖርኖግራፊ ኢንዱስትሪ የኢትዮጵያ መንግስት የሚያገኘው በአመት የሚመድበው በጀት አላር የኢትዮጵያ መንግስት የኢትዮጵያን መንግስት አስር እጥፍ በላይ በዚህ በፖርኖግራፊ ኢንዱስትሪ ውስጥ ያሉ ድርጅቶች ቪዲዮዎቹ እንዲሰሩ ይበጅታሉ። የኢትዮጵያ የአመት በጀት አስር እጥፍ ማለት ነው። ቤዝዶን ትሩዝ እናቀርባለን። ቀጣይ ላይ ምናልባት በቲክቶክ ልታገኙ ትችላላችሁ። ዩቲዩብ ላይ ያው ላንሰራ እንችላለን ሙሉ በሙሉ በቲክቶክ ግን መረጃና ማስረጃ አስደግፈን ምን ያህል እንደሆነ በንግራችን ላይ የኢትዮጵያ ህዝብ ከ120 ሚሊዮን በላይ ነው። 85 ፐርሰንቱ ገጠር ላይ ያለው ወይም ገጠራማ በሚባልበት አካባቢ ነው። ከተማ የሚባለው 15 ፐርሰንቱ ነው። ከ120 ሚሊዮኑ 15 ፐርሰንቱ ምን ያህል እንደሆነ አስሉት። ከዛ ውስጥ ከ15 እስከ 17 ሚሊዮኑ ኢንተርኔት የጠቃሚ ነው። ከ15 እስከ 17 አዲስ አበባን ጨምሮ በተለያዩ ክልል ከተሞች የዚህ የፖርኖግራፊ አዲክት የሆኑ ከ10 ሚሊዮን ያላነሱ ኢትዮጵያ አሉ ሀማሽ ምን ያህል ከባድ እንደሆነ ቤዝዶን ትሮ በመረጃ አስደግፈን ነው የምናቀርብላቸው እና በጣም ቀላል አለ። እግዚአብሔር ፈቃዱ ከሆነ ከእንደዚህ አይነት ልምምዶች ከእንደነዚህ አይነት አደገኛ የሆኑ ነገሮች የምንወጣባቸውን መንገዶች እግዚአብሔር ያመልክተን እኛ እናቀርባለን። እና ወቸጉድ ላይ ቀርቦ የተናገሩ ነገር በጣም አሳዛኝ ነው። እግዚአብሔር ይቅር ይበለው ነው ምን ነው፣ ሌላ ምንም የምንናገረው ነገር የለም። ወደ ሪሰ ሊቃውንት አባታችን አባ ገብረ ኪዳን እናምራ እና የዮናታን አክሊሉን ጉድ እናወጣለን። የሰው ልጅ ትቢቱ የእግዚአብሔር ትትን ነው። አይደንቃችሁም? እሱ ከከብቶች መሃል ሲቆጠር እኔና ገሬን ነው እኩል የምታደርግ የሚል ሰው ሰምታችሁ አታውቁ። ይህ አይደንቃችሁም? ለእኛ ሞት አያንሰንም። ትቢታችን የት ነው የደረሰው? እስቲ ኩራታችን ተመልከቱት። ሰው እንዴት ነው የምንንቀው? እንደ አውራ ዶሮ እኮ ያበጠ ልብን ያለን። በእውነቱ እንደ አውራ ዶሮ። ሰው በዚህ ዓለም ላይ በጣም በትቢት የሚነሳው አውራ ዶሮ ነው። መርምሮ ትቢቱ ምን እንደሆነ እያውራ ዶሮ ትቢት ምን ያደርግልና። ራስን ክፍ የምናደርገው ኩራት አይደለም ወይ የሚያጣላን ጎረቤት ከጎረቤት በሰላም እንዳይኖር የሚያደርግ ምንድ ኩራት? የሰውን ኩራት እስቲ አስቡት። እስቲ እግዚአብሔርን እንቸርነት አስቡት። እዚያ በረት ዶስ ሲወለድ እግዚአብሔር ለሰው ያደረገለት ምረት አስቡት። የሰውን ጭካኔ ደግሞ ተመልከቱት። እግዚአብሔር በመንግስቱ መተንበት ተከትሎ ደግሞ እኛን መጣል የሰው ልጅ ደግሞ በቃል እንኳን ሲነካ ሰውን አርዶ ይጥላል። ሰውን መግደል ዛሬ ላስቲክ ቀዶ የመጣል ያህል ርካሽ ሆኗል። ሰው ማለት ደግሞ እግዚአብሔር የሞተለት ነው። እንዲሁ ለሰው ክብር የሌለን ስለምንድን ነው? ሰው የረከሰብን ስለምንድን ነው? ሰው እኮ እንኳን ለሌላው ለእግዚአብሔር እኮ ውድ ፍጥረት ነው። እግዚአብሔር እኮ ሰውን የገዛው በደም ነው። አንድ መልአክ እኮ ሰውን ሊዋጅ አልቻለም። ሰማይና ምድር ተደምረው እኮ ሰውን አልዋጁም። ሰውን ሊዋጅ የቻለው የአምላክ ደም ነው። ገብረ ማርያምም ሆነ ወለተ ማርያም የተገዙት በክርስቶስ ደም ነው። ውድ ናቸው። በወርቅ አትገዟቸውም፣ በእንቁ አትገዟቸውም፣ በከብት አትገዟቸውም፣ በመሬት አትለውጧቸውም፣ በህንፃ አትገዟቸውም። በምንም ነገር ሰው ልትተኩልና ትችሉ። እግዚአብሔር አክብሮ የፈጠረው ሰው ነው። እንግዲህ ታልቆ ተርፈክሙ ነው የቀራችሁ መበላላት ብቻ ነው ብሏል ቅዱስ ጳውሎስ። መበላላት ስጋና ስጋውን ጆሮውን ቁርጥ እያደረጋችሁ መብላት ነው የቀራችኋል። ሌላ ምን ቀርቶናል? እየተባላን አይደለም። ይሄ ይደንቃል። እግዚአብሔር በቃ ይበለን። እግዚአብሔር ከክፉ ኃጢአት በቃ ይበለን። ራሳችን በራሳችን የተማመርን እግዚአብሔርን ያከበርን እግዚአብሔርን እያስቀደምን ወደ በጎ መንገድ ልናመራ ይገባል። ወደ ዮናታን አክሊሉ ልምጣት። አይ ቲንክ መልካም ወጣት ላይ ይመስለኛል አሁን የጀመረው የመልካም ወጣት የሚለውን አስተሳሰብ ታውቁሳላችሁ። እኛ ኦርቶዶክሳያን መልካም ወጣቶች ሲሆን ተደጋጋሚ እየሰርተነዋል። አዲስ የሆነ አስተምሮ ይዞ መጥቷል። አይገባኝም የዚህ ሰው እያስተምሮ እለት እለት ግን በጣም እየወደቀ እየመጣ ይመስለኛል። ይህን ሁለት ተከታታይ ትምህርቶች ላሳያቸው። የመጀመሪያው ማማት ነው፣ ዞሮ ዞሮ እኛን ያማው። ሁለተኛው ግን ለጆሮ እንግዳ የሆነ ትምህርት ነው ይዞ የመጣው። በጣም ለጆሮ እንግዳ የሆነውን ትምህርት ያማውን መጀመሪያ ላስደምጣችሁ። ያመነ የተጠመቀ ይድናል ይላሉ እነሱ። ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ያመንከው? ያመነ የተጠመቀ ይድናል። እሺ ምን በለን ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ነፍሱ ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጫ። ስለዚህ ሰው እንዴት ይጸድቃል? ኢየሱስ ክርስቶስን በማመን ኢየሱስን ማመን ምን ማለት ነው ኢየሱስን ማመን ማለት ኢየሱስ እንዳለ መስማማት አይደለም። ጥሩ አስተማሪ እንደሆነ መናገር አይደለም። ወይም ነቢይ እንደሆነ እውቅና መስጠት አይደለም። እና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ፣ ስለ ኃጢአታችን ነፍሱን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመን ማለት ነው። ኢየሱስን ማመን ማለት በቀጥታ የተናገረው የኦርቶዶክስ ተዋሕዶ ቤተክርስቲያን እና ሌሎችን ለመንካት ነው። ሜሊግን ፎከስ ያደረገው እኛ ላይ ነው። እኛ ግን ምን ብለን ነው የምናምነው? ነው ጥያቄ እሱን አለማወቁ ያሳዝነኛል። ቢያውቅ የተሻለ ነበር። አውቅ ያለው ብሎ ያስበበት መንገድ ግን ስህተት ነው። እኛ ግን ምን ብለን አምነን እየተከተለን እንዳለ ስለምናውቅ የሌሎች ምስክርነት እኛን አያሻንም። ይህ ሰው በዚኛው ስብከቱ ወይም በዚኛው አስተምህሮቱ ነገረ ክርስቶስን ፍሩሽ አድርጓል፣ ዜሮ አድርጓል። እንዴት እናድምጥ? በነገራችን ላይ ኢየሱስ ታውቃላችኋል፣ የተቀበለው መከራ አይደለም እናንተን ያዳናችሁ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ። እንግዲህ የተናገረውን ሰምታችኋል። በጣም የሚያሳዝን ነው። እንግዲህ ክርስቶስን የተቀበለው መከራ አይደለም እናንተን ያዳናችሁ ወይም ደግሞ እኛን ያዳነን እሱ የተቀበለው መከራ አይደለም የተቀበለው ሰውዬ ወይም ፐርሰኑ እሱ ስለሆነ እንጂ ብሏል። ይሄንን ከየት እንዳመጣው አላውቅም። እንግዲህ ከመጽሐፍ ቅዱስ ነው ያመጣው እንዳንል ለዚህ ምንም ማስረጃ ስለሌለው እንዴት ነው ኢየሱስ ክርስቶስ የተቀበለውን መከራ ለኛ መዳን አይደለም ብሎ መናገር ምን አይነት ድፍረት ነው! ኬት የመጣ ይሄ የአጋንንታዊ ትምህርት እንጂ ይሄ እንግዲህ ከመጽሐፍ ቅዱስ ላይ የወጣ ነው ብሎ ለመናገር በጣም ከባድ ነገር ነው። እኔ በጣም የሚገርመኝ እዛውስ ቁጭ ብላችሁ የምትማሩ ምትማሩ ሰዎች እንዴት ነው ማን ተጠይቁት እንዴ ኢሳይያስ ላይ እኮ ስለ መተላለፋችን ደቀቅ የተባለው? በእርሱ ቅስል እኛ ተፈወስን የተባለው የመጽሐፍ ቅዱስ ክፍል ታዲያ ወዴት ሄደ? ግን ዮናታን አክሊሉ ከዚህ በፊት ምን ብሏል ኦርቶዶክሳውያን የክርስቶስን ደም ታግፋፋላችሁ ብሏል። አንተ ምን እያደረግክ ነው? እኛ እኛን እንደዚህ ብለህ የተናገርክ ሰው የክርስቶስን መከራ መከራው ለኛ ድህነት ዋጋ እንደሌለው ስትናገር ያ ሁሉ መገረፍ ያ ሁሉ ስቃይ የተገረፉ ሰዎች በማይሰቀሉበት ዘመን የሚሰቀሉ ሰዎች በማይገረፉበት ዘመን ተገርፎም የተሰቀለ አርባ በሚገረፉበት ዘመን 6666 ጅራፍ በሰውነቱ ላይ ያረፈ ያንን ሁሉ መከራ እኛን ከሞት ለማውጣት እኛን ወደ ብርሃን ለመውሰድ የከፈለውን ያንን ሁሉ ዋጋ መከራው እኛን ለማዳን ዋጋ የለውም ብሎ መናገር እጅግ በጣም የሚያሳዝን ነው። ይሄ ወንጌል ሳይሆን አደገኛ ወንጀል ነው። በጣም ያሳዝናል። ስለዚህ ዮናታን አክሊሉ መቼም ተስፋ አደርጋለሁ ከአምስት ዓመት በኋላ ተመልሰ መጥተ መከራው ለእኛ ድህነት ዋጋ የለውም የሚያልኩት ተሳስቼ ነው ብለን እንደምታስተምራቸው እናንተም ደግሞ ከቻላችሁ እዛው ውስጥ ቁጭ ብላችሁ የምትማሩ ሰዎች እዛ መድረክ ላይ መጠየቅ ባትችሉ እንኳን ወይ በሌላ መንገድ ብትጠይቁት መልካም ነው። ነገ ደግሞ ኢየሱስ ክርስቶስ ጭራሽ አያስፈልግም ብሎ እንደማያስተምራችሁ ምንም ዋስትና የላችሁ። ስለዚህ ሲያስተምራችሁ ጥያቄ ጠይቁ። እዚህ መድረክ ላይ ብዙ ነገሮችን አስተምሯል። በሌላ ቪዲዮ ተመልሼ የመጣበት ሌላ ደግሞ እጅግ አደገኛ የሆነ ትምህርትን አስተምሯል። ስለዚህ በተቻለ መጠን ለሚያስተምራችሁ ትምህርት ጥያቄ መጽሐፉን ይዛችሁ ገልጣችሁ ጥያቄ ጠይቁት። በእርሱ ቁስል እኛ ተፈወስን እያለ የእርሱ መቅሰል ዋጋ የለውም ብሎ እየተናገረ እንዴት አሜን ብላችሁ እንደምትቀበሉት አልገባኝም። በተቻለ መጠን ግን ጥያቄ ብትጠይቁ መልካም ነው። ድንዝዝ ብሎ መቀመጥ ዋጋ የለውም። እናም ኦርቶዶክሳውያን ይህንን ቪዲዮ ኮፒሊንግ ሼር እያደረጋችሁ ለብዙዎች አድርሱ። መልካም ወጣት ብሎ እየጠራ የሚያስተምረው ክርስቶስን እንድትክዱ እንጂ ክርስቶስን እንድታውቁት አይደለም ምክንያቱም ምን አለ በእርሱ መከራ እኛ አልተፈወስንም ብሎ ቃል በቃል እየተናገረ ነው ኢየሱስ ስለዚህ እዚህ ቦታ ሄዳችሁ ምን አይነት መልካም ወጣት ነው የምትሆኑት መልካም መቼም መልካም አጋንንት የሚባል የለም እንጂ ቃል ቢኖረው እንደዛ ነው የሚባለው? አጋንንታዊ ትምህርት ስለሚያስተምር ወደዛ ወደ ጨለማ ነው እንጂ የሚወስዳችሁ ወደ መልካም ጎዳና አይወስዳችሁም ስለዚህ አስቡበት ይህንን ነው ልል የምችለው እንግዲህ ምን እንላለን ምን እንላለን? ዝም እንላለን። ምክንያቱም ቢነገር ቢነገር ድካም ስለሆነ ትርፉ ማለት ነው። ማህበረ ቅዱሳን አዲስ የመጣበት መንገድ አለ፣ በጣም የወደድኩት ነው። ማህበረ ቅዱሳን በአዲሱ የግቢ ጉባኤ ስርዓተ ትምህርት የሙከራ ትግበራ አጠናቆ በ2018 ዓ ም በሁሉም ማዕከላት ስርዓተ ትምህርቱን ለማስጀመር ዝግጅት እያደረገ መሆኑ ገለጸ። በሙከራ ትግበራው ላይ የመማሪያ መጽሐፍትና ትምህርቱን የሚሰጡ መምህራን በቂ ካለመሆናቸው ጋር በተያያዘ ተግዳሮት እንደገጠመው የገለጸው ማህበሩ የነበሩትን ክፍተቶች በማረም የተሻለ ውጤት ለማምጣት ማቀዱንም አስታውቋል። ተመስገን ፍቃዱ። ማህበረ ቅዱሳን ተቋማዊ ለውጡን ተከትሎ የግቢ ጉባኤ ስርዓተ ትምህርትን ለመከለስ የሙከራ ትግበራውን በ11 የግቢ ጉባኤት መጀመሩ ይታወቃል። በዚህም ትግበራ ላይ ከበርካታ ተግዳሮቶች መካከል የመጽሐፍት እጥረት አንደኛው መሆኑን በግቢ ጉባኤት አገልግሎት ማስተባበሪያ የተቋማዊ ልማት ዋና ክፍል ኃላፊ አቶ ሀጋዚ አብርሃ ተናግረዋል። ከክፍተቶች መካከል አንዱ የመምህራኑ የተከለሰውን ስርዓተ ትምህርት ለሙከራ የተመረጡትን ኮርሶች ተግባራው ለማድረግ ሙሉ ዝግጅት ለማድረግ የማጣቀሻ መጽሐፍት እጥረት ነው፣ ሲገጥም የነበረው የጊዜ መጣበብም ነበረ። የተማሪዎች የትምህርት ክፍለ ጊዜና ለግብ ጓዬ ለአዲሱ ለተገለሰው ለተከለሰው ስርዓተ ትምህርት ሰጡት ጊዜ አንዱ የነበረው ክፍተት እሱ ነው። አንዳንድ ማዕከላት ቶሎ ወደ ትግበራ ያለ መግባትም ነበረ ነበር ከሰለጠኑት አንፃር። በሙከራ ትግበራው ላይ የነበሩ ክፍተቶችን በመቅረፍ በቀጣይ ስልጠናዎችን እንደሚሰጡ በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ ስራ አስፈጻሚ አቶ አበበ ገልጸውልናል። የሙከራ ትግበራው እስከ ሰኔ ድረስ ያልቃል። ከዛ በኋላ የሚቀጥለው እንግዲህ ከዚህ የወሰድናቸው ትምህርቶች አሉ። በእኛም በኩል እንደ ዋናው ማዕከል ማድረግ ያለብን፣ ማዕከላትም ደግሞ እንደ ማዕከል መዘጋጀት ያለባቸው ጉዳዮች ላይ እሱን ትምህርቱን ከዛ ያገኘነውን ትምህርት ከቀመርን በኋላ ልክ ለሙከራ ትግበራው መምህራንና አስተባባሪዎችን አምጥተን ስልጠና እንደሰጠ ነው። ቀጣይ ሙሉ ኢምፕልመንቴሽን ወይም ሙሉ ትግበራ ከመጀመራችን በፊት ስልጠና እንሰጣለን። ለዛ የሚረዱ ግብዓቶችን የምናገኝበት ነው። እንደ አጠቃላይ ግን ይሄ ሙከራ ትግበራው የአሁኑ እስከ ሰኔ መጨረሻ ድረስ እስከ ሰኔ መጀመሪያ ድረስ ተማሪዎቹ ግቢ ውስጥ እስካሉ ድረስ ያልቃል ማለት ነው። በመጨረሻም አዲሱ የግቢ ጉባኤ ስርዓተ ትምህርት በተሻለ ጥራት የሚተገበር በመሆኑ ለሀገርም ሆነ ለቅድስት ቤተ ክርስቲያን ትልቅ አስተዋጽኦ መኖሩን አቶ ኀጋዚ አብርሃ ተናግረዋል። ሃይማኖቱን ከዘመኑ ጋር በደንብ የተረዳ የተገናዘበ እውቀት ያለው ለቤተክርስቲያንም ለህዝብም ለሀገርም ሊጠቅም የሚችል የተሻለ አመለካከትና የተወዳቹ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ትብብራችሁን አሳዩ እያለን ተሰናባበትን። ያሮስ የእናንተ መኛም ነው። ክብር ምስጋና ያለው አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።